ከዚያም ጓደኞቻቸው ያሰባሰቡትን ገንዘብ አስረከቡት። ብቻ ሁሉም የበኩላቸውን እያበረከቱ ሰላም እንድመለስ መልካም ምኞት ተመኙበት። መቅደስ ግን እንደ ሌሎቹ ጥቅማ ጥቅም ሳይሆን በጀሪካ ጸበል ጸበልና እምነት አድርጋ ለወንድሟ አደራ ሰጠችው። ኤሪፖርትም ስትሸኘው የአንገቷን ማህተም አውልቃ፣ ሕይወቴ ያላንተ ባዶ ናት። እኔ የምኖረው አንተ ስትኖርልኝ ነው። ተመልሰህ ከመጣህ ይህንን ማህተም ታስርልኛለህ፣ ያለዛ ግን እኔም ተከትየህ በሰማይ እምነቴን ማህተሜን ተመልስልኛለህ ብላ በአንገቱ ላይ አሰረችለት። ይህን ስትለው ጌዱዬ ከተወለደ እንደዚህ ቀን አምርሮም አልቅሶ አያውቅም። አለቀሰ። እጇን እንደምንም ጨብጦ አደራ፣ እግዚአብሔር ያረገውን ቢያረገኝ እንዳትሸነፊ። ነገ አዲስ ቀን ነው። ትምህርትሽንም አደራ፣ ተምረሽ የኔንም ህልም አንቺ አሳኪልኝ አላት። እንኳን እናቱ እንኳን ቤተሰቦቹ በኤሪፖርት ዙሪያ ያሉ ሰዎች ሁሉም በእንባ ታጠቡ። ወንድሟም እያለቀሰ ሁሌም በዋትሳፕ በቫይበር ሁሌም እንደሚገናኙ ቃል ገብቶላቸው በለቅሶ ተሰናበቱ። እውነት ጌዱ ድኖ የመጣ ይሆን? ክፍል ሀያ አምስት ላይ ይህ ነበረ ለማስታወስ ያክል ያቆምንበት ማለት ነው። ወደ ክፍል 26 አሳዛኝ የፍቅር ታሪክ የልቤ ትርታ። አሳዛኝ የፍቅር ታሪክ ክፍል 26 እንቀጥላለን። ይቀጥላል። ጌዱ ለሕክምና ውጭ ከሄደ ቀን አንስቶ መቅደስ ሀሳቧን መሰብሰብ ተሰኗታል ቃሉን ለማክበር ስትል ወደ ግቢ ብትመለስም ከትምህርቷ ይልቅ ሀሳቧ ስለ ጌዱ ሁኔታ ወንድሟ የሚልክላትን መረጃ ለማወቅ ነበር ጉጉቷ። ያው ዶክተሩ እንዳለው ቀዶ ጥገናው በአንድ ጊዜ የሚከናወን ስላልነበር ቀዶ ጥገና አለው ባለቁጥር በሀሳብና በጭንቀት ቀድማ የምታለቅሰው እሷ ነች። አረ ጌዱስ ቢሆን የሞት አፋፍ ላይ ቁሞ ሞትን የሚፈራ የመጀመሪያው ሰው እኔ ነኝ ብሎ እስኪያስብ ድረስ ሞትን ፈራው። ዳግም የእናቱንና የመቅደስን አይኖች አለማየቱ ሲያስብ ሞቱን አብስቶ እረገመው። ከበሽታውም በላይ ናፍቆት ጎዳው፣ መለየት ህመምም ሆነበት። የመቅደስ ፈገግታ፣ ጨዋታዋ፣ ሳቂንትነቷ ፍቅሯን መቋቋም አቃተው። በተለይማ አብረው የታመመችለት ህመም ህመሟ ከማንም አስበልጣ ተማርኮ የማረከው ፍቅሯ እፍፍፍ እያረገ ውስጥ ውስጡን ሌላ በሽታ ሆነበት። በመመረቂያውም ወቅት ሆስፒታል መተኛቱን እረስቶ መቅደስን አግብቶ ለእናቱ የልጅ ልጅ ማሳየትም አማረው። ሌላ ተስፋምን አልባት እውን የማይሆን ህልም። አለቀሰ፣ አብዝቶም አነባ። ብርሃን፣ ሰዓዳ፣ ወይንሸትም ብትሆን መቅደስ እንድትረጋጋ ዘና እንድትል ብዙ ጥረት እያረጉ ነው። ቢሆንም እንዳሰቡት አልሆነላቸውም። ምክንያቱም ከነሱ ጋራ ከመሆን ይልቅ በፊት ጌዱዬ የሚሄድበት የሚያዘወትርበት ስፍራ እየተቀመጠች ብቸኝነቷን መርጣለች። ከሰው ተራ አውጥቶ ያረገይ ብቸኛ አውቃለው፣ ፍቅርሽ ነው ይሄ የመዘዘኛ ብሎ አይደል የዘፈነው ጥላሁንስ? ቢሆን ይሄ ጌዱናት እና መቅደስ ቤት ትንሽ ከተቀመጡ በኋላ ወደ አገር ቤት መመለስ እንደሚፈልጉ ለቤተሰቡ ሲናገሩ የመቅደስ አባት ግራ በመጋባት ምን አጠፋን ሲሉ ጠየቋቸው። የጌዱዬ እናትም አረ፣ ምን በወጣቸው የእናንተ ውለታ እኮ ነፍሴንም ብሰጥ ከፍዬ አልጨርሰውም ግን ይህንን መልካምነታችሁን እግዚአብሔር ነው በሰማይ የሚከፍላቸው። ሰው የለም ባልኩበት ወቅት ነው እናንተ አግኝቼ፣ እውነትም የሰው መድኃኒቱ ሰው ነው ያልኩት ስትላቸው፣ ታዲያ ምን አደረግ አደረግ ነው ጌዱ ሳይመጣ ሊሄድ የሚሉት? አይ እንጃ ብቻ አንድ ያለኝ የአይኔን ማረፊያ ዘሬን መተኪያዬን ልጄን እንዳላጣው ልቤ ፈራ። ታዲያ ዚኩኝ በስቀቀን ከማልቅ ከቀያችን አንድም አንድ ገዳም አለ እዛው ሂቼ በሱባሄ ፈጣሪ ጨክኖ እንዳይጨክንብኝ ብለምነው ይሻለኛል ብዬ ነው። እንደዛ እስከሆነ መልካም፣ ፈጣሪ ጥሎ አይጥልም፣ ይለመናል። እውነትም ብላችኋል። የተናፈቀን የናቀን፣ የተናቀን ያከብራል። የተረሳን ያስታውሳል። አበቃለት የተባለን ታሪክን ይቀይራል። አውድ ይለመናል እንዳትሉም በንጋታው እንዳሉትም በንጋታው የጌዱዬ እናት ወደ አገር ቤት ተመለሱ። አመሻሽ ላይ ስለነበረ የደረሱት ቤታቸውን አዘጋጅተው ነገውኑ ወደ ገዳም ገብቼ ሱባኤን እጀምራለሁ ብለው አሰቡና ኩርተምተም ብለው ጋደም አሉ። የልጃቸውን ነገር እያስጨነቃቸው በሀሳብ ተውጠው በዛው እንቅልፍ ወሰዳቸው። ሌሊትም በራቸው በኃይል ተንኳኳ። እትያስካል የሚል ድምፅም ሰሙ። በራቸው በመንኳኳቱ ቢደነግጡም የሰሙት ድምፅ የንሳ አባታቸው መሆኑን ሲያውቁ ተረጋግተው በሩን ከፈቱ። ሲከፍቱት ግን እሳቸው ብቻ ሳይሆኑ ብዙ ሽማግሌዎች ጎረቤቶቻቸው እንዲሁም ለብዙ ዓመታት የራቋቸው የባለቤታቸውና የራሳቸው ቤተሰቦቻቸው ደጃፋቸውን ሞልተው ነበር። የጌዱዬ እናትም በድንጋጤ ደርቀው ቀሩ። የልጃቸውን መርዶ ነጋሪዎች መሰሏቸው። አንደበታቸው ተርበተበተ፣ ሰውነታቸው ተንቀጠቀጠ። ልባቸው ሄድ መጣ ይልጀመር በሚቆራረጥ ድምጻቸው ልጄ ልጄ ምን ሆነ አባ ሲሉ የነሳ አባታቸውን ጠየቁ። ነገሩ ግን ካሰቡት ውጭ ነበር። ይህ ሁሉ ሰው የተሰበሰበው ይቅርታ ለመጠየቅ እንደሆነ ሲረዱ ነፍሳቸው አረፈች። ግን ለምን ሲሉም ጠየቁ። የልጃቸውን መታመም መታመሙንም ሰምተው እንደሆነም ሲነግሯቸው አለቀሱ። በእንባቸው መስታወትም ያሳለፉትንም የመከራ ሀያ ዓመታት ወደ ኋላ መለስ ብለው አስታወሱ። ጌዱዬ ከልጆቻቸው ጋርም አንድም ቀንም እንዲጫወት ፈቅደውለት አያውቁም። ለእግዜር ሰላምታም ቢሆን ይጸየፏቸዋል። በዛ ላይ አሽሙራቸው፣ መጥፎ ንግግራቸው፣ ከሰው መሃል ሆነው ሰው የተራቡት ጊዜያት፣ ከማህበራዊ ኑሮ ተገለው የኖሩበት ዓመታት፣ እረ ስንቱ መከራ ስንት ስቃይ! ግን ይህን ሁሉ ጨክነው ነበር ጌዱዬን እዚህ ደረጃ ያደረሱት የእሳቸውን ቅስም እየሰበሩ የልጃቸው ሞራል እየጠበቁ ታዲያ ምነው ዛሬ ተስፋቸው ሊሞት መሆኑን ሲሰሙ ለይቅርታ ሽማግሌ ሰብስበው፣ የጌዱየን እናት የጌዱም እናት አሻፈረኝ፣ አይሆንም፣ ይቅርታቸውንም አልቀበልም አሉ። ክፍል ሀያ ሰባት ይቀጥላል። የንስሐ አባታቸውም ብዙ አስተማሯቸው፣ ስለ ይቅርታ ባይነት ብዙ ነገሯቸው ነገሯቸው። በስተ መጨረሻ እግዚአብሔርን እግዚአብሔር ሊፈትነኝ ሊፈትነኝስ ቢሆን ብለው አሰቡና ልጅን አትርፍልኝ እንጂ እንኳንስ ይህንን ስንቱን ችያለሁ ብለው ይቅር ለእግዚአብሔር አሉ። ሰላምም ወረደ። ገዳምም ገብተው ጾም ጸሎታቸውን ተያያዙት። መቅደስ መቅደስ አዞትራ የምትሄደው ጌዱ የሚያጠናበት ጫካ ነው። ነገ ትምህርት ጨርሰው ወደ የመጡበት ይበተናሉ። ያመጣችው ውጤትም ምንም ከሷ የማይጠበቅ ነው። ይህ ወር ደግሞ የአምስተኛ ዓመት ተማሪዎች የጌዱ ጓደኞች ምርቃት ነው። ህመሟን ጨመረው። ስለ ምርቃቱ ጓጉቶ የነገራት እያስታወሰች፣ በተለይ ምን ታመጭልኛለሽ ሲላት የአገር አበባ ያለችው ብቻ ሁሉንም እያስታወሰች በንባ እየታጠበች ነው እውነትም አልቀረም የምርቃታቸው ቀን ደረሰ። የዛን ቀን መቅደስ በጠና ታመመች። ሐኪምን ቤትም እንዳትወስዱኝ አለች። ከዛም እቤት ድረስ ዶክተር አመጡ። ዶክተሩም አክሞ ሲጨርስ በጣም በናፍቆት ተጎድታለች፣ ምግብም ካለመመገቧ የተነሳ እራሷን መቆጣጠር ተስኗታል በተቻላችሁም አቅም የናፈቀችውን ሰው ብታገናኟት በተቻላችሁ አቅም የናፈቀችውን ሰው ብታገናኟት ጥሩ ነው ሲላቸው፣ አይ ዶክተር፣ ይሄ አመስት መስጨጣፋል ለማንኛውም እናመሰግናለን አሉት። በቃ ከዛን ጊዜ ጀምሮ ጭራሽ ከክፍሏ አልወጣም አለች። የአምስተኛ ዓመት ትምህርቷን ልክ እንደ ጌዱ አቆመች። ቤተሰቦቿ እግሯ ላይ ቢወድቁም አልማርም አለች። ጊዜው መሄዱ አይቀርም እና ጌዱዬም ሁሉንም ቀዶ ጥገና በወዳጆቹ ጸሎትና በፈጣሪ ፈቃድ በሰላም አጠናቆ የመጨረሻው ቀዶ ጥገና ለማድረግ ቀጠሮ ደርሶ ወደ ቀዶ ጥገናው ክፍል አስገቡት። ብሩክም ከዚህ በኋላ ጌዱ ያለበት ሁኔታ ለማወቅ አልቻለም። አንድም መልስ የሚሰጠው ዶክተር አጣ። ይሙት ይኑር ምንም አውቆት ቤተሰቦቹ ቤተሰቦቹም አስጨነቁት። ግራ ቢገባው ሙቶም ከሆነ ቁርጤን ንገሩኝ አላቸው። የህክምናው የህክምና ክፍል መግባት አይቻልም። መልስ የሚሰጠው አጣ። ለምን የሚል ጥያቄ ጭንቅላቱ ውስጥ ተፈጠረበት። በከፍተኛ ሀዘን ተዋጠ። ለብዙ ሳምንታትም የተለያየ ምክንያት እየሰጠ ቢሸውዳቸውም በስተ መጨረሻ ግን አልቻለም። ሁሉንም አጠፋፍቶ ስልኩን ሙሉ በሙሉ ኦፍ አደረገው። በቃ ከዚህ በኋላ ቤተሰቡ ሀዘን ተቀመጠ። መቅደስ ከአንድም ሁለቴ እራሷን ልታጠፋ ስትል ደርሰው አዳኗት። እንኳን የጌዱ የብሩክ ድምፅ ከሰሙት ወራቶች ተቆጠሩ። ጌዱና መቅደስ ከትውውቅ ጀምሮ እስካሁን በጣም ብዙ ፈተናና መከራ አሳልፈዋል። ከምንም በላይ ግን ያለፈው ግማሽ ዓመታትና እና ይህ ዓመት በእሳት የተፈተኑበት ወቅት ነው። ትምህርቷንም አቁማ ከቤት አልወጣም ካለች ይሄው ዓመት ሊሞላት ነው። ብትወጣም እንኳን አምላኳን ልትለምን ቤተ ክርስቲያን ብቻ ነው። የጌዱ እናትም ገዳም ገብተው ሱባኤ ከጀመሩ ሰንበትበት አሉ። የመቅደስ ቤተሰቦችም የጌዱዬን ጓደኞችም፣ ብቻ የሚያውቁት ሁሉ በጸሎት አልተለዩም። ጌዱ ጌዱዬም የመጨረሻ ቀዶ ጥገና ሊያደርግ ከገባበት ወቅት አንስቶ አስታማሚ ብሩክ ስለ እሱ ሁኔታ የሚናገረው አቶ ተስፋ ሲቆርጥ፣ ቤተሰቦቹም እየደወሉ እንዴት ሆነ ሲሉት ስልኩን ሙሉ በሙሉ ሲያጠፋ ሰላም ጤና ይስጠልን። ውድና የተከበራችሁ እየሳናራችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። የዛሬው ክፍል ሀያ ሰባት የልቤ ትርታ አሳዛኝ የፍቅር ታሪክ ይህን ይመስል ነበረ እንግዲህ ወደኋላ መለስ ብለን ያነበብነው ነው ታሪክ እንግዲህ ዛሬ እዚህ ላይ ደርሶ በቀጣይ ደግሞ የመጨረሻው ፓርት ነው የሚሆነው። ጌዱ ድኑ ይመጣል ወይስ እዛው ይቀራል የሚለው በቀጣይ ፓርት ይዘን እንመጣለን ማለት ነው። እንግዲህ እስካሁን ወዳቸውና ፈቅዳቸው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እንዲሁም ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሸር እያረጋችሁ የአበረታቱን የደወል ምልክቷን በመጫን ቤተሰብ የሚሆናችሁ ሸር በማድረግ ቤተሰብ ነው ማለት ነው። ይህ ፍቅር ታሪኩ ይህ የሚመስል ነበር። ቀጣይ ክፍል ይዘን ምንመጥናል አብሬያችሁ እየነበርኩት እኔ ፋኖ ቀብራለሁ ወይም መቅደስ ነኝ ማለት ነው። በቀጣይ ክፍል ይዘን ስንመጣው ይሆናል ማለት ነው። ለነበረውን ቆይታ አመሰግናለሁ። ይቀጥላል። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም ይሁን። በቀጣይ ክፍል እስከምንገናኝ ቸር እያቆየን እያልኩ ከወድሁ እሰነበታችኋለሁኝ። መልካም ጊዜ። ባይ ባይ። ላይክ ሰብስክራይብ እንዳይረሳል። ያለው መልካም ጊዜ።